በጣም በሚያሳዝን ሁኔታ ሀይሚና ቡራ እስከዛሬ ዛሬ ደብቀው የነበረው ሚስጥር ዛሬ ይፋ አርገውታል። እውነት ለመናገር እኔ ስሰማ በጣም ነው ቅስሜ የተሰበረው፣ በጣም ነው ያዘንሁት። በሀይሚና ቡራ መካከል ምቀኛ ሸረኛ እንዳለ አውቃለሁ። እንግዲህ በዚህ ደረጃ ሀይሚና ቡራን ለመለያየት፣ ለማራራቅ ሰው እስከ መቅጠር ድረስ ይደርሳሉ ብዬ አንድ ቀንም አስቤም አልሜም አላቅም። እና እንግዲህ ሀይሚና ቡራ እስከ ዛሬ ደብቀውት የነበረውን ዛሬ ይፋ ያደረጉበት ምክንያታቸው ተመሳሳይ ነገር አሁንም በቤተሰቦቻቸው ወይም ኦዲየንስ እነሱን ወዳጅ ነን የሚሉ ሰዎች አሁንም በእነሱ ላይ ተመሳሳይ ድርጊት እያደረጉ ስለሆነ ነው እና እንግዲህ እስከ ዛሬ የደበቁበት ምክንያት እኛን ያለማስጨነቅ ኦዲየንስ እንዳይጨነቅ ብለው እንጂ ሀይሚና ቡራ ዛሬ መት የተናገሩት በሕይወታችን ላይ ብዙ ፈተናዎች፣ ብዙ ችግሮች አልፈናል። ሶሻል ሚዲያ አመተን ያልተናገርናቸው ነገር ግን እኔና ቡራን ለመለያየት ሰዎች ሰው እስከ መቅጠር ብር ከፍለው ሰው እስከ መቅጠር። እንግዲህ ሀይሚ ቡራ ምን አደረጉ? ምን አጠፉ? ምን ወንጀል ሰሩ? እነሱ ሁለት በጣም ምርጥ የሰው የሚያከብሩ ጠንካራ ጀግና ሰርተው ለሰውም የተረፉ ለራሳቸው ብቻ ሳይሆን ብዙ ችግሮችን እጅ ለእጅ ተያይዘው ስላለፉ ወይንም ደግሞ ለሰው ቅን ስላሰቡ ምን ስላደረጉ ነው ሰው የሚቀጠረው እነሱን ለማለያየት? እኔ በጣም ነው ያዘንኩት። የምር በዙሪያቸውና በአጠገባቸው ምቀኛ እንዳላ ቃለው ግን በዚህ ደረጃ በጣም ያሳፍራል። አሁንም ደግሞ ተመሳሳይ ድርጊት እየተደረገባቸው ነው በሶሻል ሚዲያ ላይ። እኔ ብዙ ነገሮች ና ያለው ነገር ግን በዛ ነገር ላይ ምንም አይነት አስተያየት አልሰጥም፣ ምክንያቱም እነዛ ሰዎች ደስ እንዲላቸው ስለማልፈልግ። ዛሬም ደግሞ ዋንኛ ኢምፖርታንት ሀይሚና ቡራ ያነሱት ያን ነገር ነው። በተለይ ሀይሚዬ በጣም በጣም ነው ከፋት። ከዚህ በፊት ካስታውሱ ከሆነ ሃይሚ ኮሜንት ማንበብ በጣም ነበር የምትወደው። ዛሬ ግን ኮሜንት ማንበብ ሁላ ተቻለሁ አለች። ምክንያቱም በጣም ስለደበራት፣ በጣም ስለተናደደች። ብዙ ጊዜ ሲዘዋወሩ ያለውኝ ብሩክና ሃይሚን ለመለያየት በውስጣቸው ክፍተት ለመፍጠር የምትሞክሩ ሰዎች ግን ጤነኛ ናችሁ? እንዲህ እንደነሱ መፋቀር መዋደድ መተሳሰብ ካቃታችሁ ቢያንስ እንኳን ለምንድን ነው የምትመቀኙት? እነዚህ ሁለት ወጣቶች ናቸው፣ ልጆች ናቸው፣ እየሰሩ ነው። ቢያንስ እናንተ ታላላቅ ትሆናላችሁኝ። እና ሰሞኑን እየተንሸራሸረ ያለው ምንድን ነው እንግዲህ፣ እንደምታውቁት የሀይሚዬ ሰብስክራይብ፣ ብዙም እየሄድ አይደለም። ያ ደግሞ የብሩኬ ጥፋት አይደለም። ገባችሁ አይደለም? ሰብስክራይብ ማድረግ፣ ቪዲዮዋን ሙሉ ማየት፣ አለማሳለፍ የእናንተ ኃላፊነት ነው። እሷ ትልቅ ደረጃ እንድደርስ እንድታድግ የምትፈልጉ ከሆነ ቪዲዮዋን ሙሉ በማየት ሼር በማድረግ ላይክ በማድረግ ማበረታታት እንጂ ጣታችሁን ብሩኬ ላይ መቀሰር የለባችሁም። ብዙ ጊዜ ይመለከታል ያለው ቪዲዮዎች ቲክቶክ ላይ እንደዚሁም ዩቱብ ላይ ቡራ ብዙ ጊዜ የሚሰራው ቆንጆ አይዲያ ሲሆን በቻናሉ ላይ ይለቃል። ቡራ እንደዚህ ያደርጋል፣ ሀይሚን እንደዚህ ጎዳትኝ፣ ያረበካችሁ እናንተ ናችሁ። የምታውቁትኝ መካከላቸው ያለውን ነገር ዛሬም በሚገባችሁ ቋንቋ ሀይሚ እየነግራችኋለሁ ብዬ አስባለሁ። እኔ ከብሩኬ ጋር አታጣሉኝ። በቃ ብሩኬና እኔ መሸ ማንን ለያይም እንኳን አይደለም እናንተ ቀርቶ በመካከላችን እዚህ አጠገባችን ያሉ ሰዎች እኔ እናሱን ለመለያየት ብር ከፍለው ሰው ቀጥረው ነበር። ነገር ግን አልቻሉም። እኔ እናሱ በጣም ጠንካራንም ብዙ ነገሮችን እናልፋለን እጅ ለእጅ ይዘን ሲቀጥል ደግሞ የተቀጠረው ሰው የራሱ ነው፣ ሄዶ የነገራቸው እና እናንተን ለማለየት ብር ተከፍሎ የተቀጥሬ ነበር፣ ነገር ግን ሳያችሁ አዘን ኮምባይን መጣ፣ ስለዚህ ራሳችሁን ጠብቁ ብሎ ራሱ ነው የነገራቸው። ዛሬ ደግሞ እናንተ መታችሁ፣ ቡራ ስኬታማ ሆኖ መኪና ገዛ፣ ሀይሚ መኪና አልገዛችም። አረባካችሁ፣ የቡራ ማለት የሀይሚ ያደል? እንዲ ትናንት ሰምታችኋል፣ የሚፍታህ ቤት የኔ ማለት የአንቺ ነው፣ አንድ ቤት ነው የሚገባው ሲል ነበረ፣ የተሰጣቸው ስጦታ እና ስለዚህ እናንተ አሁን እንዴት ነው የሚባል ነገር አለ አዛይ ቅቢያ አንጓች የሚባል አዛይ መሳይ ቅቢያ አንጓች የሚባል ተረት አለ ማለት አዛይ መስላችሁ። ነገር ግን እነሱን ለመላየት ልክ የሆነ ነገር ስትሉ ቡራ ከፍቶት ወይንም ደብሮት ከሀይሚ እንዲርቅ የምታረጉት ጥረት፣ የምታረጉት ልፋት እኔ በጣም ነው የሚያሳዝነኝ። የምሬን ነው የምላችሁ። ማለት እንዲ ምን አለ ቅን ልብ ቢኖራችሁ፣ መልካም ነገር ብትመኙ። እነዚህ ልጆች መቼም እናንተ ጋር አልመጡም፣ አልደረሱባችሁም። አይደለ እናንተ ናችሁ ብዙ ጊዜ ቪዲዮ የምትሰሩት፣ ኮሜንት የምትሰጡት፣ እንደዚሁም ደግሞ የተለያየ ነገር የምታደረጉት። ይሄ እኮ የእናንተ የጭንቅላታችሁ ዝቅጠት ወይንም ዝቅተኛ አስተሳሰብ እንዳላችሁ ነው የሚያሳየው። ማለት በሰው ደስታ፣ በሰው ስኬት የምትቀኑ ከሆነ የሀይሚ ሰብስ ሰብስክራይብ አልጨመረም፣ የብሩኬ ይሄን አል ሰብስክራይብ ጨመረ። ብሩኬ መኪና ገዛ፣ ሀይሚ አልገዛችም፣ እንደዚህ ተፈጠረ። እና ታዲያ ብሩኬ ምን ያርግ እንዴ? ኢቨን እንኳን ሰምቻለሁ፣ አይቻለሁ። ደህና ደህና አይዲያ ሲኖራቸው ቪዲዮ ደህና ደህና ሲሆን ብሩኬ ጋር ነው የሚለቀቀው፣ ሀይሚ ጋ አደለም። ሀይሚ ጋ ደግሞ ዝም ብሎ ቪዲዮ ነው የሚለቀቀው። አይባልም እኮ ኧረ፣ ሼም ነው የምር፣ ያሳፍራል። እንዲሁ እንዲህ ነው የምታስቡትኝ ምን በዚህ አስተሳሰባችሁ የትም አደርሱ። የምሬን ነው የምነግራችሁ። በመጀመሪያ ከሰው ልጅ ምን ይጠበቃል? ቅን መሆን። ቅን ስትሆኑ በቅን ልባችሁ ብዙ ነገሮችን በቃ ስትተዉ፣ ቅን ስትሆኑ ፈጣሪ ራሱ መንገዳችሁን ያስተካክላል። ባላሰባችሁበት መንገድ አስር አመት ሀያ አመት የለፋችሁበትን በአንድ ቀን ወይንም በአንድ ሰዓት ታሪካችሁን መቀየር ይችላል። እግዚአብሔር ይህን የሚያደርግላችሁ ግን ቀን ስትሆኑና ቀን ስታስቡ ነው እንጂ እንደዚህ በእያንዳንዱ ደቂቃ በእያንዳንዱ ሰዓት ተንኮል እያሰባችሁ አንዱን ዝቅ አንዱን ከፍ ለምን ቅንጣት ትንሽ እያትሆንም ያችን ነገር እያብሰለሰላችሁ ህይወታችሁ መቼም የሆነ ተሻለ ቦታ አይደርስም ገባችሁ አይደል ብሩኬ ቅን ልብ ስላለው ነው እንደገና ደግሞ ዩትዩብ የራሱ የሆነ ቻንስ አለው ገባችሁ ዝም ብሎ ማለት የሆነ ሰው ዩትዩብ ስለከፈተ ብቻ ያድጋል ማለት አይደለም ሀይሚዬም ደግሞ ገና አይደለም አሁን ያለችው መቶ ሰባ አንድ አካባቢ ነው ሁለት መቶ ሶስት መቶ አይደለም አንድ ሚሊዮን ትገባለች ምክንያቱም ሰምታችኋል አደለ መጨረሻ ላይ ምን እንዳሉ ብሩኬና ሀይሚ ብሩኬ የምንድን ነው የስኬቴን ቁልፍ ለማንም አሳልፌ አልሰጥም። እናንተ ምንም ብትሉ፣ ምንም ብታደርጉ እኔ መቼም ቢሆን ከሀይሚ አርቅም ብሏል። ሀይሚም ደግሞ ተመሳሳይ እንደዛው ነው ያለችው። እኔም የስኬቴን ቁልፍ ብሩኬን ለማንም አሳልፌ አልሰጥም። ነገር ግን እናንተ ስትናገሩ ብሩኬን እንዲከፋ ወይንም እንዲሰማው ነፃነት እንዲያጣ ስለማልፈልግ እረፉ ብላ ዛሬ ማስጠንቀቂያ ነው የሰጠችው። እንግዲህ ያው የተደበቀው ነው ሚስጥር በዚሁ አጋጣሚ አውጥተውታል። ምክንያቱም አሁንም ሶሻል ሚዲያ ላይ ቲክቶክ ላይ አንዳንድ ቦታ ላይ የተለያዩ ነገሮችን አያለሁ። እኔም እነሱም ደግሞ ይመለከታሉ። በነገራችን ላይ ኢቨን እኛ የምንሰራውን ቪዲዮ ራሱ ይመለከታሉ። ገባችሁ አደለም? ስለዚህ ለልጆቹ ለስማቸውም ለአሚሯቸውም፣ ኦር ደግሞ ለሞራላቸውም ተጠንቀቁ። የምሬ ነው ምላችሁ። እናንተ መስራት ካቃታችሁ የሚሰራ ሰው አታደናቅፉ፣ ይስሩበትኝ በደንብ ቢስሩበት ብሩኬም ሃይሚም ገና አንድ ነጥብ አንድ ሚሊዮን ይገባሉ። ምንም ማድረግ አችሉም። እናንተ ካልተሳካላችሁ የሰው ስኬትም ማደናቀፍ አችሉም። ይሄ ስላችሁ ደግሞ ሁሉም አይደለም ቤተሰብ። መቼም ከስንዴ ውስጥ እንክርዳድ አይጠፋም ይባላል አይደል? አንዳንድ ቦታ ላይ አንዳንድ ጤነኛ ያልሆነ አስተሳሰብ ያለው ሰው አለ። እኔ እነሱን እነሱ ነው እየተናገርኩ ያለሁት። በጣም መልካም ልብ ያላቸው በጣም ቅን ሰዎች ሞልተዋል በዚህ ዓለም ላይ በጣም በቃ፣ አለ አይደል አሚሯችሁን ራሱ እስከምትጠይቁት ድረስ እንደዚህ አይነት ሰዎች አሉ እንዴ ብላችሁ ራሳችሁን እስክትመረምሩ ድረስ ሰው አዋሉ ነው የሚመስለው። መልካም ነገር አስቡ፣ ከመልካም ነገር ዋሉ መልካም ሰው ትሆናላችሁ። ገባችሁ? አደን ጸባይ የግልና የራስ ነው። አዋላችሁን ካላሰምራችሁ ማለት የተበላሸ እንትን ነው የሚኖራችሁ አስተሳሰብ ነው የሚኖራችሁና እንግዲህ ዛሬ ሀይሚዬ መኪና ማሽከርከር ጀምራለች። የቡራ መኪና ማለት የሀይሚን መኪና ነው። ገባችሁ? መጀመሪያ ላይ ሀይሚዬም እያለች ነበረ መኪናችን ተገዝቷል። እንደገና ደግሞ ሌላ ሰርፕራይዝ አረግሻለሁ ብሏት ነበር ቡራ አይደለም። ምንድነው ብላ ጠይቀው ነበር ቡራ። የራሳችሁን ግምት አስቀምጦ እኔ ሲሳካልኝ እነግራችኋለሁ ብሏል። እኔ ግን ግምት ሳይሆን ትክክለኛ ነገር ልንገራችሁ ቤተሰቦች። ብዙ ጊዜ ቡራ የሆነ ነገር ለማድረግ ሲል ስቶሪ ላይ ያስቀምጣል አደለ እንግዲህ። አሁን ደግሞ ቀጣዩ ካሜራ። በነገራችን ላይ ካሜራ ውድ ነው ቤተሰብ ኖርማል ዝም ብሎ ምናምን እንዳይመስላችሁ። ካሜራ ለቪዲዮ ምናምን ጥራት ቪዲዮ ለመቅረጽ ቪዲዮ እንደገና ደግሞ ፎቶ ሰዓት ምናምን ካሜራ ያስፈልጋልና ብሩኬ ካሜራ ስቶሪ ላይ አርገው አየውትኝና ሜቢ ካሜራ ይሆን እንዴ ያሰብኩኝ። ያው የፍቅር ጥያቄ፣ ቀለበት ጥያቄ፣ ቤተሰብ ገና ብዙ የምናሳካቸው ነገሮች አሉ፣ ብዙ ያሰብናቸው ነገሮች አሉ። እነዛ ነገሮች በሂደት ነው፣ የነዛ ነገሮች ከተሳኩ በኋላ ነው ብላለች ሀይሚ። ቡራም ማለት ነው። ቡራም ደግሞ ተመሳሳይ እኔ እናንተ የማታውቁት ለሀይሚ የብዬ በጣም ትልቅ ነገር የሰረስኩት ነገር አለ፣ እድል ነበረ። ያንን እድል ግን ትችዋለሁ፣ ለሀይሚ ስል ስለዚህ እኔና ሀይሚ አንድ ነ በማለት እንግዲህ ጠላትና ሳፍሯል ቤተሰቦች